ቀጥተኛ የእናቶች ሞት ጋር የሚያያዘውን በሽታ ልናወራ ቀርበናል። አራት አይነት በእርግዝና ጊዜ የሚከሰቱ የግፊት መጨመር አይነቶች አሉ። ከፍተኛ የራስ ምታት ሊኖራት ይችላል። የአይን ብዥታ ሊኖራት ይችላል። ወይም ደግሞ ደብል ቪዥን ወይም ደግሞ ሁለት እይታዎች ሊኖሩ ይችላሉ። አንዳንዴ የአይን መጥፋት እስከዛ ድረስ ሊያደርሳት ይችላል። ጤና ይስጥልኝ ውድ አማካሪ ቤተሰቦቻችን፣ እኔ ዶክተር ሰደን ነኝ። ዛሬ ደግሞ አብዛኛዎቻችን በነፍሰ ጡር እናቶች ላይ የምናስተውለውን ኦልሞስት ፕሪቫላንሱ ወይም ደግሞ ነፍሰ ጡር እናት ላይ የመከሰት እድሉ አስራ አንድ ነጥብ አምስት ፐርሰንት የሆነውን እንዲሁም ደግሞ አስራ ስድስት ፐርሰንት ያህል ቀጥተኛ የእናቶች ሞት ጋር የሚያያዘውን በሽታ ልናወራ ቀርበናል። እሱም የሚሆነው በእርግዝና ጊዜ ያለ የግፊት መጨመር። አራት አይነት በእርግዝና ጊዜ የሚከሰቱ የግፊት መጨመር አይነቶች አሉ። ከእነዚህ ውስጥ ፕሪክላምሻ የምንለው አንዱ ነው። የሚከሰተው ከሀያ ሳምንት የእርግዝና ጊዜ በኋላ ሲሆን እስከ ከወሊድ በኋላ እስከ ስድስት ሳምንት ሊቆይ ይችላል። የግፊት መጨመር ብቻ አይደለም፣ አብሮ ደግሞ ፕሮቲን ዩሪያ የምንለው ወይም ደግሞ በሽንት ውስጥ ፕሮቲን መገኘት አብሮት ሊኖር ይችላል። ስለዚህ የነዚህ አጋላጭ ሁኔታዎች ምንድናቸው? ክሊኒካል ፕሬዘንቴሽን ወይም ደግሞ የሚያሳዩት ምልክቶች ምንድናቸው? መዘዞቹ ምንድናቸው? ህክምናው እንዴት ይሆናል የሚለውን ሁሉ እናያለን። አብራችን ቆይ። ስለዚህ በመጀመሪያ እስኪ አጋላጭ ሁኔታዎችን እንመልከት። ኤጅ ኤክስትሪሚቲስ እንላቸዋለን። የእናቶች እድሜ ከሀያ ዓመት በታች መሆን ወይም ደግሞ ከአርባ ዓመት በላይ ለመሆን ለመጀመሪያ እርግዝና እነዚህ ሁለት እድሜ በጣም መቀነስ እና እድሜ በጣም ከፍ ያሉ እናቶች አንደኛ አጋላጭ ምክንያት ነው። ሌላው በእርግዝና ጊዜ የሚኖር የስኳር በሽታ፣ ከዛ ከእርግዝና ጊዜ በፊት ያሉ የልብ በሽታዎች፣ የኩላሊት በሽታዎች፣ ከዚህ በፊት ፕሪክላምሽያ ወይም ደግሞ በእርግዝና ጊዜ ግፊት የነበረው እርግዝናን ያስረገዙ አባቶች፣ ለምሳሌ ከዚህ በፊት እናት የእርግዝና ጊዜ ግፊት ቢኖራት ከተመሳሳይ ፓርትነር ወይም ደግሞ ከተመሳሳይ አባት ሌላ ብታረግዝ ይሄንን ጉዳት ድጋሜ የማየት አጋጣሚ ይኖራል። እንዴት ነው የሚያያዘው የሚለውን በኋላ እናየዋለን። ከዚህ በፊት የእርግዝና ጊዜ ግፊት የነበራት እናት ድጋሜ ይገጥማታል ማለት ነው፣ ወይም ፕሪቪየስ ሜዲካል ሂስትሪ የምንለው ማለት ነው። ሌሎች ሌሎች ደግሞ ኮምፕሊኬሽንስ ወይም ደግሞ ከእርግዝና ጋር የተያያዙ ሌሎች ችግሮች አሉ። ለምሳሌ የእንስርት ውሃ ከምጥ ቀድሞ መፍሰስ ከሚባለው ምክንያት ጋር ይያያዛል። ሰው ሰራሽ የመራቢያ መንገዶችን ወይም ደግሞ አርቲፊሻል ሪፕሮዳክቲቭ ቴክኒክስ የሚጠቀሙ እናቶች እንደዚህ አይነት ችግር ይገጥማቸዋል። ሞላር ፕሬግናንሲ የምንለው ወይም ደግሞ ጽንስ ያልሆነ እንደ እጢ ያለ እርግዝና የሚከሰትባቸው እናቶች ላይ ይሄ በእርግዝና ጊዜ ግፊት የመፈጠር እድሉ ከፍተኛ ነው ማለት ነው። እስኪ እንዴት ነው ከምን ጋር ነው የሚያያዘው የሚለውን እኔ የሚያያዘው ከእንግዲህ ልጅ አሰራርʼ ነው። በእንግዲህʼ በሚሰራበት ጊዜ ወይም የእንግዲህ ልጅ ሄዶ የእናትየው ማህጸን ግድግዳ ላይ በሚለጠፍበት ጊዜ የእናትየዋ የአባትየው የዘር ፍሬ መቶ ፕላሴንታ የሚባለውን ከፈጠረ በኋላ እሱ ሄዶ አታች በሚያደርግ ጊዜ የእናትዮዋ እዛ ጋ ያሉት የደም ስሮች አሉ፣ የእንግዲህ ልጁ አለ። ስለዚህ የነዚህ መጣጣም አለመቻል ከምን አንፃር ሊሆን ይችላል? ከኢሚኖሎጂክ ወይም ደግሞ በሽታን የመከላከል አቅማችን ጋር የተያያዘ ሊሆን ይችላል፣ ዘራችን ጋር የተያያዘ ሊሆን ይችላል። እንደዛ በሚሆንበት ሰዓት ስለዚህ ከእንግዲህ ልጅ ጋር ነው በአብዛኛው የሚያያዘው ማለት ነው ይህ ችግር። እስኪ መገለጫዎቹን እንመልከት። እንደዚህ አይነት በሽታ ያላት እናት ምን ምን ሊሰማት ይችላል? ከፍተኛ የራስ ምታት ሊኖራት ይችላል። የአይን ብዥታ ሊኖራት ይችላል ወይም ደግሞ ደብል ቪዥን ወይም ደግሞ ሁለት እይታዎች ሊኖር ይችላሉ። አንዳንዴ የአይን መጥፋት እስከዛ ድረስ ሊያደርሳት ይችላል። እሺ እንደዚህ አይነት እናቶች ከፍተኛ የሆነ የራስ ምታት ሊኖራቸው ይችላል ብርሃንን የመፍራት ነገር ያጋጥማቸው ይችላል ይሄ ራይት አፕር ኳድራንት የምንለው ወይም ደግሞ በሆዳችን የላይኛው ክፍል እና መሀል ላይ ያለ ህመም ሊሰማት ይችላል አንዳንድ ሪፍሌክሶች በጣም ተባብሰው ልናያቸው እንችላለን በማህፀን በኩል የደም መፍሰስ ይህ ደግሞ የሚያያዘው ከምን ጋር ነው ከእንግዴ ልጅ ያለ ጊዜው ከመላቀቅ ጋር አንዳንድ እናቶች ደግሞ ኤክላንቻ የተባለውን ወይም ደግሞ ከዚህ ጋር የተያያዘ የመንቀጥቀጥ በሽታ ሊገጥማቸው ይችላል። ከእሱ ጋር ተያይዘው ምን ሊመጣ ይችላል? ምላሳቸውን ሊነቅሱ ይችላሉ። አፋቸው ውስጥ ምራቅ ላይ የተቀላቀለ ደም ልናይ እንችላለን። እየተነከሰ የምላስ ቁስን ልናገኝ እንችላለን። በጣም ብዙዎች ግን አስተውለው የሚመጡት ነገር ምንድን ነው? እብጠት ነው። እብጠት በእርግዝና ጊዜ ዲፔንዳንት ሪያ በተባሉት ለምሳሌ እንደ እግር ባሉ ቦታዎች ላይ የተለመደ ነው። ግን በፕሪክላምሻ ወይም ደግሞ በእርግዝና ጊዜ ግፊት ጊዜ የሚኖረው እብጠት ምን አይነት ነው? ፊት እና እጅ አካባቢ ያለ እብጠት ይኖራል ማለት ነው። ስለዚህ እነዚህ ምልክቶች ካየን ከዛ ወደ ሆስፒታል በምንመጣበት ጊዜ ደግሞ ልክ ግፊት ሲለካ በአንድ ጊዜ ልኬት ብቻ ከመቶ ስልሳ በመቶ አስር በላይ ከሆነ በሁለት የተለያዩ ጊዜ በሚደረጉ በአራት ሰዓት ልዩነቷ የሚደረጉ የግፊት ልኬቶች ደግሞ ከመቶ አርባ በዘጠና በላይ ግፊት ከተገኘ ይሄ በሽታ ፕሪክላምሻ ነው ልንለው እንችላለን ማለት ነው። እሺ መዘዞችን ደግሞ አሁን እንመልከት ማለት ነው። ምን ምን የጤና መዘዞች ሊያስከትልብን ይችላል? ብዙ ጊዜ የሚያያዘው ቫዞ ኮንስትሪክሽን ወይም ደግሞ የደም ስሮች መጥበብ ጋር ተያይዘው የሃይፖክሲያ የሚባል ነገር ሊያመጣ ይችላል ማለት ነው። ከዛም በተጨማሪ ምን ሊያደርግ ይችላል? እነዚህ የአካል ክፍሎቻችን ደም እንዲያንሳቸው፣ በቂ ደም እንዳይደርሳቸው ያደርጋል። ይህንንም በማድረጉ ምክንያት ለምሳሌ ሳምባችን ላይ ሳምባችን ውሃ እንዲቋጠር ሊያደርግ ይችላል። ጉበታችን ላይ እንደዛው አይነት ችግር ሊፈጥር ይችላል። ወደ ጭንቅላት የሚሄድ ደግሞ የጭንቅላት ውሃ መቋጠርም ሊፈጠር ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ጭንቅላት ላይ ስንመለከት ጭንቅላት ውስጥ ልክ ይሄ ሴሬብራል ኢዴማ የምንለው ወይም ደግሞ የጭንቅላት ውሃ መቋጠር በሚፈጠርበት ጊዜ የአይን ብዥታ ሙሉ በሙሉ ሊያጠፋ ይችላል ማለት ነው። ከዛ በተጨማሪ ምን ሊያስከስት ይችላል? ከከፍተኛ ግፊት የተነሳ ጭንቅላት ውስጥ ደም መፍሰስ በማስከተል ከደም መፍሰስ ጋር የተያያዘ ስትሮክ የምንለውን ወይም ደግሞ በአንድ በኩል የሰውነት መድከም ወይም ፍዘትን ወይም ደግሞ ድካምን በአንድ በኩል ያለ ስትሮክ የሚባለውን በሽታ ሊያስከትል ይችላል። ከዛ በተጨማሪ ተያይዞ ምን ሊገጥማቸው ይችላል? እንደ ልብ፣ ኩላሊት፣ ጉበት ያሉ የሰውነት ክፍሎች ተግባራቸውን መፈጸም እንዲያቅታቸው ሊሆኑ ይችላሉ። ሳምባ ውስጥ ውሃ ከመቋጠሩ የተነሳ አየር እንዲያጥራቸው ይሆናሉ ማለት ነው። ከዛ ላይ በጣም የምንፈራው ነፍሰ ጡር እናቶች ላይ የሚከሰት መዘዝ ምንድን ነው? ኢክላምሻ ይባላል። ኢክላምሻ ማለት ነው የመንቀጥቀጥ በሽታ ማለት ነው። የመንቀጥቀጥ በሽታ ከግፊት ጋር ተያይዞ ሲመጣ ኢክላምሻ ይባላል። ስለዚህ በዚህ ጊዜ እናት ምን ላይ እንደምትወድቅ አይታወቅም፣ መንቀጥቀጥ በሚኖር ሰዓት። ስለዚህ ሰውነቷ ላይ የተለያዩ ጉዳቶች ሊደርሱባት ይችላሉ፣ አካላዊ ጉዳቶች ማለት ነው። ከምላስ መነከስ ጋር የተያያዘ ሊሆን ይችላል። አንድ በህክምና አጠራር ሄልፕ የሚባል ኮምፕሊኬሽን አለ። ይህ ኮምፕሊኬሽን ምንድነው? የፕላስሌት መጠን ደም ውስጥ ያለ የፕላትሌት መጠን እጅግ በጣም በሚቀንስበት ጊዜ ከመቶ ሃምሳ ሺህ በታች ሲሆን የጉበትን ዘይሞች ከኖርማሉ የላይኛው አጥር ወይም ጥግ ሁለት ሶስተኛ ያህል በሚጨምሩበት ጊዜ እና ሂሞላይሰስ የምንለው ወይም ደግሞ የደም ደም ውስጥ ያሉ ንጥረ ነገሮች በከፍተኛ ሁኔታ መሰባበር። ከዛ በተጨማሪ ደማችን ላይ ምን ሊያስከትል ይችላል? ደማችን እጅግ ወፈር ያለ እንዲሆን ያደርገዋል ማለት ነው። ከዛ የደምን ቬስኮሲቲ የምንለውን ይጨምራል። ስለዚህ ይህን ሁሉ ችግሮች፣ ይህን ሁሉ መዘዞች ሊያመጣ ይችላል። ይህን እናቶች ላይ ብቻ የሚከሰት ኮምፕሊኬሽን ወይም ደግሞ መዘዝ ነው። ህፃን ምስ ላይ ያልተወለደው ህፃን ላይ ምን ሊያስከትል ይችላል? ከእንግዴ ልጅ ያለ ጊዜ ከመላቀቅ ጋር እናትየው ላይ በሚያመጣው በማህፀን በኩል የሚፈስ ደም ተያይዞ ህይወቱ ሊያልፍ ይችላል። እንዲሁም ደግሞ ያለ ጊዜው ሊወለድ ይችላል። በተጨማሪ ምን ሊያስከትል ይችላል? መቀርጨጭን። ምክንያቱም በቂ ምግብ አያገኝም። ቅድም ሜንሽን አድርገነዋል ወይም ጠቅሰነዋል። የደም ስሮቻችን እየጠበቡ ነው የሚሄዱት፣ በቂ ምግብ ማግኘት አይችልም በፕላሴንታ ወይም በእንግዴ ልጅ በኩል ስለዚህ ይቀረጭጫል ማለት ነው። በተጨማሪ ፈሳሽ ያለ ልጅ የሚጫወትበት ልክ የእንሽርቷ የምንለው ፈሳሽ ማለት ነው፣ እሱ በከፍተኛ ሁኔታ ይቀንሳል። ስለዚህ እነዚህን ሁሉ መዘዞች ያመጣል ማለት ነው። ስለዚህ በዚህም የተነሳ ኦልሞስት 16 ፐርሰንት የሚሆኑት እናቶች ህይወታቸው ያልፋል። ስለዚህ ፕሪክላምሻ እናቶች ህይወታቸው ከሚያልፉባቸው በጣም አስፈሪ ከሆኑ በሽታዎች መካከል የሚጠቀስ ነው። አሁን ደግሞ ምርመራዎቹን እና ህክምናዎቹን እንመለከታለን። ምርመራዎቹ ምን ምን ሊሆኑ ይችላሉ? የደም ምርመራ እናካሄዳለን። የደም ምርመራ የምናካሄደው ለምንድን ነው? ለምሳሌ በደም ውስጥ ያለው ፕላስቲክ የሚባለው ንጥረ ነገር መጠኑ ለማወቅ የሰውነት አካል ክፍሎች ስራቸውን በአግባቡ እየሰሩ እንደሆነ እንድናውቅ ለምሳሌ የኩላሊት ምርመራ፣ የጉበት ምርመራ ልናደርግ እንችላለን። እንዲሁም የሽንት ምርመራ እናደርጋለን። የሽንት ምርመራ ከምን ጋር ይያያዛል? በሽንት ውስጥ የሚገኘውን ፕሮቲን ከማየት ጋር ይያያዛል ማለት ነው። እንዲሁም ምርመራ ላይ ኢሚጂንግ የምንለው ወይም ደግሞ ኦብስቴትሪክስ አልትራሳውንድ የአልትራሳውንድ መመራ እጅግ አስፈላጊ የሆነ ነገር ነው ማለት ነው። አልትራሳውንድ ላይ ምን ምን ልንመለከት እንችላለን? የሕፃኑን ክብደት ልንመለከት እንችላለን። የእንግዴ ልጅ መጠኑን ልንመለከት እንችላለን። እንዲሁም የእንግዴ ልጅ ያለ ጊዜ መላቀቅና አለመላቀቁን ያሳየናል። ስለዚህ የአልትራሳውንድ እሱን እናደርግላቸዋለን። ወደ ሕክምናው እንምጣ። ሕክምናው አንድ ብቻ ነው ፈውስ ያለው ህክምና ፈውስ ያለው ህክምና የምንለው ከነዚህ ሁሉ የእርግዝና ጊዜ ግፊት እናትየውንም ልጁንም ፈጽሞ የሚገላግለው ወሊድ ነው ማለት ነው። የእንግዴ ልጅና ልጁ ሲወለዱ እነዚህ ሁሉ በሽታዎች ይቆማሉ። የእንግዴ ልጅና ልጁ እስካለ ጊዜ ግን ህክምናችን እንደ በሽታው ከባድነት፣ ለምሳሌ ሁለት አይነት ተብሎ ይጠቀሳል የፕሬክላምሻ በጣም ከባድ የሆነ እና ቀላል የሆነ ተብሎ ይከፈላል። ስለዚህ ውስብስብ ችግሮች የሌሉት ከሆነ ጽንሱ ለወሊድ የደረሰ ለምሳሌ ከሰላሳ ሰባት ሳምንት በላይ ከሆነ ወደ ወሊድ ልንሄድ እንችላለን። ግን እንደዛ ማድረግ ካልቻንስ ለምሳሌ ብዙ እናቶች የሚወልዱት ለዚሁም በሰላሳ ሁለት ሳምንት ነው፣ ቅድም መዘዝ ባልናቸው ምክንያቶች ምክንያት ማለት ነው። ስለዚህ እንዴት አድርገን እንርዳቸው ስንል በሆስፒታል ውስጥ የሚደረጉ ህክምናዎች ይኖራሉ ማለት ነው። እነዚህ ኤክስፔክታንት ማኔጅመንት ወይም ደግሞ የመጠባበቅ ህክምና ተብሎ ይከፈላል። የመጠባበቅ ህክምናው ምን ምን እያደረግን ነው የምናደርግላት፣ የሽንት ምርመራ በሁለት እስከ ሶስት ቀን እናደርግላታለን። ግፊቷን ከአራት እስከ ስድስት ሰዓት በየቀኑ እንለካታለን። ክብደቷን በየቀኑ እንመለከታለን። ለምንድን ነው፣ በሳምንት ውስጥ ከአንድ ነጥብ አምስት ኪሎ በላይ ይጨምራሉ እነዚህ እናቶች ይህም ከእብጠቱ ጋር የተያያዘ ነው። ውሃ በሰውነታቸው ውስጥ በጣም በእጅጉ ከመከማቸቱ ከግፊቱ ከሚያመጣው ችግር አንጻር ስለሆነ ክብደታቸውን እንከታተላለን። አልትራሳውንድ ኦብስ አልትራሳውንድ እንድግድም እንዳለው እናያለን። የእርግዝና ጊዜ ክትትልን በሳምንት ሁለት ጊዜ እናደርግላቸዋለን። ስለዚህ ይህን ሁሉ በማድረግ ውስጥ እንቆያለን ማለት ነው። ሌላው ህክምና ምን ሊሆን ይችላል? የደም ግፊት መቆጣጠሪያ መድኃኒቶች የምንላቸው ናቸው። ስለዚህ አንደኛው ሊጠቀስ የሚችለው ለረጅም ጊዜ የምንጠቀመው ሜታይል ዶፓ የሚባለው መድኃኒት ሲሆን በጣም አጣዳፊ ለሆኑ ከፍተኛ የደም ግፊቶች ለምሳሌ መቶ ስልሳ መቶ አስር ሲሆን በአጭር ጊዜ ውስጥ የሚሰሩ መድኃኒቶችን እንደ ሃይድራላይዚን፣ እንደ ኒፊዲፒን ያሉ መድኃኒቶችን መጠቀም እንችላለን ማለት ነው። ሌላ መድኃኒት ምንድን ነው የሚሆነው? ቅድም ጠቅስ ችላለ በጣም አስፈሪው ነገር መንቀጥቀጥ አብሮ እንዳይመጣ ስለሆነ ማግኒዚየም ሰልፌት የሚባል በጣም ለእነዚህ አይነት እናቶች ለነፍሰ ጥሮች የተፈቀደ መድኃኒት ነው። መንቀጥቀጥ በጣም በደንብ ይቆጣጠራል። እንዴት ነው የሚያደርገው? ደም ስሮችን በማስፋት የደም ስሩ እንዲስተካከል የሚያደርግ መድኃኒት ነው። ልክ እሱን እንደጀመረ ግን ቀጥሎ ምን መከተል አለበት? ወሊድ መከተል አለበት። ሌላው የህክምና መንገድ ምንድን ነው የሚሆነው? ኮርቲኮስቴሮይድ የምንለው ነው። እነዚህ ስቴሮይድ መድኃኒቶች ለምንድን ነው የሚሰጡት? የህፃኑን የሳምባ የመተንፈስ ብቃት ለማሻሻል ነው። 34 ሳምንት በኋላ ይሄ የሳምባ የመተንፈስ አቅማቸው የፅንሱ በጣም ይሻሻላል። ስለዚህ ከዛ በታች ላሉ እናቶች ምን እናደርጋለን? ኮርቲኮስቴሮይድ የተባለው መድኃኒት እንሰጣለን ማለት ነው። ስለዚህ ቅድም ተነጋግረናል፣ የምንፈልገው የኦፕሬሽን መጠንን ከመቀነስ አንጻር ኖርማል የሆነ ዴሊቨሪ እንዲኖራት ነው ኖርማል የሆነ ማለት ነው። ምን ማለት ነው? ስፖንታኒስ ቬጃይናል ዴሊቨሪ ምንለው ወይም በራሱ ሰዓት ምጥ መጥቶ ልጇን መውለድ እንድትችል ማስቻል ነው። ስለዚህ ይሄ ሁሉ ሳይደረግ ቀርቶ ግን ምናልባት እናት እየተንቀጠቀጠች ብናገኛት ምን ልናደርግ እንችላለን? ድንገታዊ የሆነ የመንቀጥቀጥን በሽታ የመቆጣጠሪያ መድኃኒት ልክ እንደ ዲያዝፓም ያለ ልንጠቀም እንችላለን ማለት ነው። ስለዚህ ይህ ፍርሃት ስላለ ግን አሁን ለምሳሌ አንድ እናት ሆስፒታል ውስጥ ተኝታለች፣ ምን ምን እንድታደርግ እንመክራት አለን ብትሉኝ አንደኛ በጎኗ በኩል እንድተኛ ነው መክራት። ምክንያቱም መንቀጥቀጥ ድንገት እንኳን ቢፈጠር ልክ የምታስመልሰውን ማስታወቅ ሊኖር ይችላል። የምታስመልሰው እነዛ ምግቦች ወደ አፍንጫ ገብተው አስፓይሬሽን ሊሆን የሚባለው ነገር ወይም ደግሞ መተንፈሻ አካሏ ላይ ጉዳት እንዳያደርስ በጎኗ እንድትሆን ይመከራል ማለት ነው። እሺ ስለዚህ የማንቀጥቀጡን መድኃኒት ወይም ደግሞ ማግኒዥየም ሰልፌት የምንለውን ስንሰጥ ምንድን ነው በጣም አትኩር ያለብን? ይህ ስፔሲፊካሊ ለጤና ባለሙያዎች መምከር የምፈልገው ነገር ነው። ማግኒዥየም ሰልፌት ከባድ መድኃኒት ነው። አንዳንድ እናቶች ላይ መርዛማነትን ሊያስከስት ይችላል። በእንግሊዝኛው አጠራር ማግኒዥየም ሰልፌት ቶክሲሲቲ የምንለዋለን። ስለዚህ እንደዚህ እንዳይሆን ሁልጊዜ ማግኒዥየም ሰልፌትን ስንሰጥ አተነፋፈስን በደንብ እያዳመጥን መሆን አለበት። ስለዚህ የመጀመሪያው የቶክሲሲቲ ሳይን ምንድ የሚሆነው አተነፋፈስ ከ16 በታች መውረድ ወይም ደግሞ ሪስፓይሬቶሪ ሬት ኔጋቲቪቲ ነው የሚሆነው። ስለዚህ ማክሸፊያ መድኃኒቱ ሊኖረን ይገባል። እሱም ካልሽየም ግልኮኔት ነው። ስለዚህ እሱን አስቀምጠን ነው ልጊዜ መስጠት ያለብን። እናቶች ስለሚደረግላቸው ህክምና ስለ በሽታው በአግባቡ ሊረዱና ሊያውቁ ይገባል። እንዲሁም ፕሪክላምሻ ቻርት የሚባላለን በቀን ውስጥ ያለውን ነገር የምንመዘግብበት የልጁ እንቅስቃሴ የሚመዘገብበት ማለት ነው። ስለዚህ ይህ ሁሉ ሆኖ አላማችን ምንድነው? እናት በሰላም ልጇን እንድትታቀፍ፣ ልጅን ጤንኛ እንዲሆን፣ እናትም ደና እንድትሆን ነው። ስለዚህ በዚህ ቪዲዮ አማካቢ ቤተሰቦቻችን በቂ የሆነ እውቀት በእርግዝና ጊዜ ላይ ስለሚከሰት የደም ግፊት እንዳገኛችሁ ተስፋ አደርጋለሁኝ። በማንኛውም ጤና ነክ ጥያቄ አማካሪ 7617 ይደውሉልን። አመሰግናለሁ።